አህለን አህለን ሀቢቲ፣ እንኳን ደህና መጣሽ። ማለይኩም አሰላም ወረህመቱላሂ በረካቱ። አህለን አማዬ፣ ደህና ነሽ ልኝ ወይ እንኳን ደህና መጣሽ። ሰላም አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ ውድና የተከበራችሁ ተመልካቾች? እንዴት ናችሁ? ውዶች ደና ናችሁ? ከመይ ናችሁ? አህለን ወሳህለን እያለሁኝ ያው ሊሀገቦ ሰነበት አንድ ሶስት ቀን አስቆጠርኩ ማለት ነው። እኔ ውድ ደና ነሽ? እንኳን ደና መጥሽ አማዬ ከበለለኝ በራሱ ጊዜ ቢያለህ እኮ ይሄ ነው ቆንጆ

ተናገርኩ ተናገርኩ። እንግዲህ አገባኩ፣ ለኔ ለሰራ ብዬ ነው እኮ ይሄ እንትን ያልኩት። ላንች መጃጃ አይደለም። ይሄ የራሽ ስልክ ታስነፍ ይቻለ ሩጣ ስልክ ነው አሁን

ይንስናቸው ላይክ እያረጋችሁ ት ላይክ አልል ላይክ እያረጋችሁ ማለት ነው። አሁን ግን እየተስተካከለ መሰለኝ